ሰላም እንኳን ለዳር ጽዮን ማርያም አደረሳችሁ። ዛሬ እንደምታውቁት ዳር ጽዮን ነው። እንግዲህ እምነቱ ተከታይ የሆናችሁ ሀገር ውስጥም ከሀገር ውጭም ያላችሁ እንኳን አደረሳችሁ። ዛሬ በየቤቱ ዝክር አለ። አጋጣሚ ሆኖ ግን እኔ የሚጠራኝ አልነበረም። ከዛ ምን አሳመጣልኝ፣ ለምን አገልግል አላዘም። ያኔ ደግሞ ሂውዬ ትዝ አለችኝ። ሂውዬ ጋር ስደውል በሚገርም ሁኔታ ዛሬውን አዝዣት በሚገርም ፍጥነት ቤት ድረስ ላከችልኝ። ይሄን የመሰል አገልግል የጣዕሙን ነገር ያው ካልቀመሳችሁት እንዲህ በእይታ ማወቅ አትችሉም። በእውነት በጣም የሚገርም ደስ የሚል ጣዕም ያለው ምርጥ አገልግል ልካልኝ ነበር። ደስ ብሎኝ ነበረ። እዚህ ጋር ደግሞ መጽሐፏን እውነተኛ ታሪኳ ላይ የተመሰረተ በጣም የሚገርም መጽሐፍ አላት። እሱን ልካልኝ ነበር። ህውዬ በጣም ተባረኪ፣ ያመሰግናለሁ። እዚህ ጋ ስሟን ጽፋ ፈርማልኝ ነበረ። በጣም ነው የማመሰግነው ህውዬ አክብረሽ እቤት ድረስ ስለላክሽልኝ፣ ቴንኪዮ። እናንተም እንግዲህ ምግቧን እያጣጠማቸው መጽሐፍ ማንበብ የምትወዱ ደግሞ በተለይ ደግሞ እውነተኛ ታሪክ ላይ የተመሰረተ መጽሐፍ የምትወዱ የህይወት ጎዳና ይላል እርሶ፣ እየገዛችሁ አንብቡት። አገልግሌ በጣም ነበር ደስ የሚል የነበሩ ሽታው ሲከፈት በቃ የሚገርም ነበርና እናንተም ዘመድ ጓደኞቻችሁ ጋር ሰብሰብ ብላችሁ ለበዓል ሊሆን ይችላል ሌላም ጊዜ ቢሆን አዛችሁ ከአስር ሰው ጀምሮ ያ አገልግል ማዘዝ ትችላላችሁ። እንዲሁም የተለያየ ድግስ ኖሯችሁ እናንተ ጊዜ ካጣችሁ እሷም ሙሉ ኬተሪንግ ሰርቪስ ስላላት በአማራ በደመቀ ሁኔታ ቆንጆ አርጋ ድግሳችሁን እንደ ራሱ አርጋ ትደግስላቸዋለች። በጣም ነው እኛ የወደድነው። ይህ ውዬ እጅሽ ይባረግ፣ ከዚህ በላይ ሰርተሽ ያ ዘመንሽ የሚለመልምበት አመት ይሁን። በጣም ነው የወደድነው። ተባረኪ። አስበይ ስላልቀራ በጣም ደስ ብሎኛል። እና ደግሞ የሚገርማችሁ መጣፈጥ ብቻ አይደለም ብዛቱስ። እኔ ለምሳሌ ዛሬ አዘስኩት ለአስር ሰው የሚሆን ነበር፣ ግን ብዛቱ ከዛ ብዙ ሰው በላይ ሰርቭ ማድረግ የሚችል ነበር። እና በጣም ወድጄዋለሁኝ። ጣዕሙ ልዩ ነው። ንጽህናው፣ ሁሉ ነገር በዛ ላይ የእሷን ትህትና ደግሞ እኔ ከምነግራችሁ በላይ ነው። እናችን እናትዬ እየደወላችሁ እያበረታታችኋት፣ እናንተም ፕሮግራም ሲኖራችሁ ፕሮግራማችሁ እንደምቀርቡ እዚህ ጋር የምታዩትን ጠላ ደግሞ የላከችልኝ አንድ እህቴ ናት። ሰናይ ጠላ ትባላለች። አካውንቷን ሜንሽን አደርጋለሁ። የሁለቱንም ስልክ፣ የፌስቡክ እና የቲክቶክ አካውንታቸውን ሜንሽን አደርጋለሁ። ኦርደር ሲኖራችሁ እየደወላችሁ ይዘዛቸው። በጣም ነው የማመሰግነው። መልካም በዓል ይሁንላችሁ።